ሩሲያ፣ ቻይና እና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማደረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮን ጨምሮ የጠላት ኢላማዎችን መምታት እንዲሁም ጉዳትን መቆጣጠር ላይ ያተኮረ ነው። ሩሲያ፣ ቻይና እና ኢራን በኦማን ባሕረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ነው የተነገረው። ሦስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ አምስተኛ ዓመት እንደሆነ ተነግሯል። ማሪን ሴክዩሪቱ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትናንትናው ዕለት በኢራን ባህር በር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋ እና የነፍስ አድን ሥራዎች ላይ ያተኮረ እንደሆነም ከስፍራው የተገኙ መረጃዎች ይጠቁማሉ። ለሁለት ቀናት በሚቆየው ወታራዊ ልምምዱ የሶስቱ ሀገራት የባህር ኃይሎች በቀን እና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚሁ ወቅትም የጠላት መርከቦችን እና ድሮኖችን ኢላማ አድርጎ መምታትን እንደሚለማመዱም ተነግሯል። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር ራ